የሚናገሩ መጽሐፍቶች እንዳሉ ኢየሱስ ሲወለድ ትንቢት ተነግሮለታል። ኢየሱስ ሲሞት ትንቢት ተነግሮለታል። ኢየሱስ ሲተኛ፣ ኢየሱስ ሲበላ፣ ኢየሱስ ሲጠጣ እነዚህ ሁሉ ትንቢት ተነግሮላቸዋል። የእናንተ ነብይ እስኪ የትኛው ነብይ ነው ነብዩ መሐመድ አለይሂ ሰላቱ ወሰለም ይመጣሉ ብሎ የተናገሩላችሁ የት አለ ጥቅስ ምናምን እያሉ? የእነሱ ነብይ ወይም አምላካቸው ኢየሱስ ያለፉት ነቢያት እንደተናገሩለት ትንቢት እንደፈጸመ አድርገው ለማሳየት ይሞክራሉና፣ እውነት ኢየሱስ እነሱ እንደሚሉት ነው ወይ ማለት ኢየሱስ እንደዚህ አድርጓል እንደዚህ አድርጓል የሚባለው እውነት ነው ወይ? እውነትስ ከሆነ እንዴት ነው እውነት ሊሆን የሚችለው? ማለትም አሁን አንድ ሰው መጥቶ ከማቴዎስ ወንጌል ላይ ይጠቅስልህና፣ አየሁ ኢየሱስ እኮ ሲወለድ እንደዚህ ሆነ፣ ጨረቃ ተገመሰች ወይ እንደዚህ ሆነ ሊልህ ይችላል። ኦኬ ይህ ነገር እውነት ነው አይደለም የሚለውን አላህ ሲረዳን፣ ሌላ ወንጌላት ደግሞ ስለ ኢየሱስ ውልደት ጽፎ እናገኛለን። እዛ ላይ ስለ ጨረቃ መገመስ ምናምን ነገር ከሌለ ጥያቄ ምልክት ውስጥ ይገባል ማለት ነው። የማቴዎስ ወንጌል አንዱ ወንጌል ስለ ኢየሱስ የሆነ ነገር ተናግሮ ሌላኛው ወንጌል ደግሞ ሌላ ነገር ከተናገረ፣ ኦኬ ያ ክርስቲያን የሚናገረው ነገር አሁን ጥያቄ ምልክት ውስጥ ገብቷል ማለት ነው። አንዱ ወንጌል ላይ የምታወራው ነገር ሌላ ወንጌል ላይ ከሌለ እና ከተጋጨ፣ ኦኬ ችግር አለ ማለት ነው። ስለዚህ ዛሬ ማሳያችሁ ምንድን ነው ስለኢየሱስ በሚነግሯችሁ ነገር ሁሉ መጽሐፍ ቅዱስ ላይ አለ ማለት እውነት ነው ማለት አይደለም። የወንጌል ጸሐፊዎች ታሪካዊውን ኢየሱስ ወይም ደግሞ ስለ ኢየሱስ እውነተኛ ታሪክ ጽፈውላችኋል ማለት አይደለም። ነገ ሄደ የማቴዎስ ወንጌል ገብተህ ልታነብ ትችላለህ። እዛ ላይ የምታነበው ነገር እውነት ነው ወይ? እውነት በኢየሱስ ህይወት ላይ ይሄ ነገር ተፈጥሯል ወይ? ኢየሱስ ይሄን ነገር ተናግሯል ወይ? ኢየሱስ ላይ ይሄ ነገር ተፈጥሯል ወይ ሚሉትን ዛሬ አላህ ከረዳ እና ያለን አንድ ነገር ማስታወስ ያለባቸው ምንድነው ወንድማችን ማሄድ እንደነገረን የማርቆስ ወንጌል የሚባል ወንጌል የመጀመሪያ ወንጌል ነው። ማለትም ይሄ ኮንሰንሰስ ነው ማለት ሁሉም ስኮላሮች በሚባል ደረጃ እድሜ ልካቸው መጽሐፍ ቅዱስ የሚያጠኑ ክርስቲያኖችን በሏቸው፣ ክርስቲያን ያልሆኑም ስኮላሮች የሚስማሙበት ሀሳብ ነው። ምንድነው ማርቆስ ወንጌል የሚባለው ወንጌል መጀመሪያ የተጻፈው ወንጌል ነው። ማርቆስ ወንጌል ሲጻፍ የማቴዎስ የሉቃስ የዮሐንስ ወንጌል የሚባል የለም። አስቡት እንግዲህ አሁን መጽሐፍ ቅዱስ አላቸው ክርስቲያኖች፣ ዛሬ ላይ ጥቁር መጽሐፍ ምታቁት አላችሁ ሁላችሁ። ያ መጽሐፍ ማርቆስ ወንጌል ሲጻፍ የለም ነበር። አስቡት፣ ከ2000 ዓመት በፊት ተመለሱና፣ የማርቆስ ወንጌል የማርቆስ ወንጌል ጻፊ ሲጽፍ የማቴዎስ ወንጌል የሚባል ወንጌል አይታወቅም በዓለም ገና አልተጻፈም። የሉቃስ ወንጌል የሚባል አልተጻፈም። ስለዚህ ማርቆስ ብቻውን እየጻፈ ነው። ከዛ ከ15 ዓመት በኋላ ከ20 ዓመት በኋላ ደግሞ ማቴዎስ የሚባል ጻፊ የማርቆስን ወንጌል እያየ ማቴዎስ ወንጌል ብሎ ጻፈን። በል አስታውሱ፣ ከ2000 ዓመት በፊት እንደዛ ነው የነበረውና የማርቆስ ወንጌል ሲጻፍ ሌላ ወንጌል የለም። አራት ወንጌል ሶስት ወንጌል የሚባል የለም። ብዙ ወንጌላት አሉ ነገር ግን ቤተክርስቲያን የተቀበለቻቸው ምናምን የሚባል የለም። ያኔ የቤተክርስቲያን መጽሐፍ ቅዱስ ምናምን 81 66 ምናምን የሚባል የለም። አስታውሱ፣ ማርቆስ ብቻ ነው ያለው የማርቆስ ታሪክ ምን ይመስል ነበር? ከዛ ደግሞ ማቴዎስና ሉቃስ የሚባሉ መጡና ጻፉ። መጽሐፍ ቅዱስ ለኢየሱስ ታሪክ ማለት ነው። እነዚህ ሰዎች ሲጽፉ ምንድን ነው አላማቸው? ፈጣሪ እየገለጠላቸው ነው ወይ የሚለውን ካለ ማንም ክርስቲያን ገብቶ ማንበብ ይችላል። ማንኛውም ሙስሊም ገብቶ ማንበብ ይችላል። መጽሐፍ ቅዱስ ውስጥ ገብታችሁ ይሄ እኔ እግዚአብሔር ቃል ነኝ የሚል መጽሐፍ የለም። የሉቃስ ወንጌልን ገብታችሁ ሂዱና እዩት። ለእኔ ውለታ ውለታው ወደ እናንተ ይዞራል፣ ስታነቡት ማለት ነው። ሉቃስ ወንጌል ገብታችሁ ስታነቡት ታሪክ እየጻፍኩ ነው ብሎ ነው የሚጀምረው። በቃ ለሆነ ሰው ደብዳቤ እየጻፈ እኔ ቴዎፍሎስ ወይ እንደዚህ የሆነ የተማርከው ነገር አለ እንደው እንዲህ እንዲህ ልጻፍልህ እያለ ታሪክ ነው የሚጽፍለት፣ ለጓደኛው ደብዳቤ ማለት ነው። ውለታው አሉልኝ እና ሄዳችሁ ይት እና፣ ያ መጽሐፍ ራሱ እኔ እግዚአብሔር ቃል ነኝ አይልም። አንደኛ እኔ እግዚአብሔር ቃል ነኝ ያላለን አንተ እግዚአብሔር ቃል ነህ ብለን እኛ እንታገልም። ግን ምን ጽፋል የሚለው እናያለን። ማቴዎስ ወንጌልንም ብታዩ እኔ እግዚአብሔር ቃል ነኝ አይልም፣ እኔ የሐዋርያ ቃል ነኝ አይልም። ዝም ብሎ ብቻ ስለ ኢየሱስ ጽፏል። ኦኬ፣ እነዚህ በቤተ ክርስቲያንም የታመነ ነው። ምንም ጥያቄ የለውም። ያው መንፈስ ቅዱስ መርቷቸዋል ነው እንጂ የሚባል መጽሐፍ ቅዱሱ ላይ ራሱ ላይ እኔ ፈጣሪ ቃል ነኝ የሚል የለም። ስለዚህ እዛ መጽሐፍ ቅዱስ ላይ ያሉ የኢየሱስ ታሪኮች ምን ይመስላሉ? እኛ ሙስሊሞች እንዲሁም ዛሬ የመጣችሁ ክርስቲያኖች ካላችሁ ከመጽሐፍ ቅዱስ ምን አይነት ነገር ልንማር እንችላለን? ስለ ኢየሱስ የሚለውን በትንሹ ለማሳየት ነው መግቢያችን። ዛሬ ከልጅነቱ እገባላችኋለሁ ኢየሱስ ሲወለድ ጀምሮ፣ እንዴት ነው የተወለደው? ምን አይነት አወላለድ ነበረው? ስለ ኢየሱስ ውልደት፣ ስለ ልደቱ የተነገረን ታሪክ ምን ይመስላል የሚለውን በጥሞና እና በስነ ስርዓት ታዳምጠኛላቸው ማለት ነው። ቪዲዮ ልክፈታ እንዴ? ኦኬ አራት ወንጌሎች ለምን ተመረጡ የሚል ቪዲዮ ነበር። በእርግጥ ያው ነገሩን ላለማርዘም ነው። አራት ወንጌላት ለምን እንደተመረጡ ሌላ ጊዜ ኢንሻአላህ እንላለን። ስለ ኢየሱስ ልደት እስኪ ላውራችሁ። ኢየሱስ እንዴት እንደተወለደ በመጽሐፍ ቅዱስ ውስጥ ሁለት ቦታ ላይ ተጠቅሶ እናገኘዋለን፣ የሉቃስ ወንጌልና የማቴዎስ ወንጌል በሚባሉ ሁለት ወንጌላት ውስጥ። ስለዚህ እስኪ እንየው። እነሱ ኢየሱስ እያሉ ዛሬ የሚሰብኩልን ኢየሱስ አወላለዱ እንዴት ነበር? ጸሐፊዎችስ እስለወልደቱ ምን ብለዋል? የሚለውን ስናይ የሉቃስ ወንጌል ምዕራፍ 2 ላይ እንደዚህ ይለናል። በዚያም ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትዕዛዝ ወጣ። ቄርኔወስ በሶሪያ አገር ገዢ በነበረ ጊዜ ይህ የመጀመሪያ ጽህፈት ሆነ። ይህ ታሪካዊ ስህተት እንደሆነ ያው ፕሮግራሜ ስላልሆነ አሁን በሌላ ጊዜ ያሳያችኋለሁ። እንዲህ የሚባል ጽህፈት የለም። ነገር ግን ምን ሆነ እያለን ነው? ምዝገባ ተጀመረ። ጽህፈት ተጀመረ ጽህፈት ሲጀመር ምን ሆነ? ጽህፈት ማለት ምዝገባ። በየቤቱ እየዞሩ ምናምን ነገር መመዝገብ ተጀመሩ ተጀመረ፣ ያኔ ማለት ነው። ስለዚህ ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። አሁን እንግዲህ ከሀገር ውጭ ያላችሁ ወይም ከከተማችሁ ውጭ ያላችሁ ሰዎች ምዝገባ ተጀምሯልና ወደ ሀገራችሁ ተመለሱ አይነት ነገር ተባለ። ይህም ውሸት ነው ግን ሌላ ጊዜ እናየዋለን። ብቻ ምዝገባ ተጀመረ። ሲጀመር ምን ሆነ ዮሴፍ ዮሴፍ ማለት የማርያም እጮኛ ነው። ማርያምን የያዛት ሰውዬ ማለት ነው። ማርያም ዮሴፍ ጋር ነው የነበረችው። ምዝገባ ሲጀመር ዮሴፍም ደግሞ ከዳዊት ቤት እና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ወደ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ፣ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። ምዝገባ ተጀመረ ብያችኋለሁ። ዮሴፍ ሀገሩ የት ነበረ? ቤተልሔም ነበረ። ስለዚህ ናዝሬት እየኖረ ናዝሬት እየኖረ ነገር ግን ዘሩና ቤቱ የት ነበረ? ቤተልሔም ነበረ። ስለዚህ ምዝገባውን ለመመዝገብ ከናዝሬት ከተማ ወደ የት ሄደ? ወደ ቤተልሔም። ማንን ይዞ? ማርያምን ይዞ። ማርያምና ዮሴፍ ከናዝሬት ከተማ ተነስተው ወደ ቤተልሔም ሄዱ። ለምን? ጽሕፈት ስለነበረ ሊመዘገቡ ማለት ነው። አስታውሱ ስቶሪ ነምበር ዋን ወይም ታሪክ ቁጥር አንድ ታሪክ ቁጥር አንድ ታሪክ ቁጥር ሁለት ታሪክ ቁጥር ሶስት ስላችሁ በደንብ ያዟቸው። ምክንያቱም ዋናው ነጥብ እዛ ላይ ነው የሚያተኩረው። ስለዚህ ታሪክ ቁጥር አንድ ምንድን ነው የኛ? ከናዝሬት ወደ ቤተልሔም ተጓዙ። ዮሴፍ እና ማርያም ናዝሬት ነበር ቤታቸው። ወደ ቤተልሔም ሄዱ። ለምን? ምክንያቱም ዮሴፍ ቤተሰቡ፣ ዘሩ፣ ምናምን ያለው ቤተልሔም ነው። ሊመዘገብ ወደዛ ሄደ። በካርታ ሳሳያችሁ። አሁን በዓለም ካርታ ላይ ይህን ይመስላል። ማለት በትንሹ ናዝሬት የምትባል ከተማ እዚያ አካባቢ አለች። ከዛ ኢየሩሳሌም በሆነ ኪሎ ሜትሩ፣ በጣም በብዙ ኪሎ ሜትር ርቀቶች ኢየሩሳሌም የምትባል ከተማ እዚያ አለች። ቤተልሄም የምትባል ከተማ አለች። ይሄ እኔ ዝም ብዬ እንደግምት አይደለም ያስቀመጥኩት። እንደዚህ ነው አቀማመጣቸው። አስተውሉ፣ ቤተልሄም እዚህ አካባቢ ናት። ኢየሩሳሌም በስምንት ኪሎ ሜትር ወር እንደዛ አካባቢ ተቀራርበው ያሉ ከተሞች ናቸው ኢየሩሳሌም እና ቤተልሄም ናዝሬት የምትባለው ራቅ ብላ ያለች ከተማናች ናች። ግብፅ ደግሞ እዚህ ተሻግሮ ያለ ሀገር ነው፣ ከእስራኤል ውጭ ማለት ነው፣ ከፍልስጤም ውጭ ምንድን ና ያለን ናዝሬት ነበሩ። ለምዝገባ ወደ ቤተልሄም ሄዱ። መነሻቸው የት ነው? አስታውሱ። ማርያም እና ዮሴፍ ናዝሬት ነበሩ፣ ለምዝገባ ወደ ቤተልሄም መጡ። ቤተልሄም መጡ፣ ዮሴፍ እና ማርያም ማለት ነው። ታሪክ አንድ እንዳትረሱ፣ ታሪክ ነምበር ዋን ከናዝሬት ይኖሩ ነበር። ለምዝገባ ወደ ቤተልሔም መጡ። ደንብ እንዲገባቸው ነው። እንዲቀስ እያልኩኝ እንዲህ የማደርገው ማለት ነው። የሉቃስ ወንጌል ምዕራፍ ሁለት ኦኬ። ከናዝሬት ወደ ቤተልሔም መጡ ተብለናል። በዚያም ሳሉ ይላል ቤት ሳሉ ቤተልሔም መጣችሁ የለ ማርያምና ዮሴፍ ቤተልሔም እያሉ በዚያ ሳሉ የመውለጃዋ ወራት ደረሰ። ለምዝገባ ሲመጡ ማርያም እርጉዝ ነበረች፣ እና ቤተልሔም መጡ ሊመዘገቡ። እንዳጋጣሚ ሲመጡ ይህ መውለጃ ወራት ደረሰ። የበኩር ልጇንም ወለደች። ኢየሱስ የተወለደ ቤተልሔም። ሀገራቸው የት ነበር? ናዝሬት። ለምዝገባ መጠው ቤተልሔም ተወለደ ኢየሱስ። ወለደች በመጠቅለያም ተቀለለችው በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግ ማስተኛቸው ይላል። ወለደችው፣ ያው ቦታ ስለሌለ በጉዞ ስለመጡ ቤተልሔም ሀገራቸው ስላልነበረ ያው በረት ላይ አሳደረችው ማለት ነው። ኦኬ፣ ከናዝሬት መጡ ቤተልሔም ተወለደ ማለት ነው። ቁጥር አንድ፣ ከናዝሬት ወደ ቤተልሔም መጡ፣ በቤተልሔም ወለደችው። በዚያው ሳሉ ወለደች። ኢየሱስ የት ተወለደ? አስታውሱ። ኢየሱስ የት ተወለደ? ቤተ ልሔም ተወለደ ቤተሰቦቹ የት ነበር የሚኖሩት ናዝሬት ምን ሊሰሩ እዚህ መጡ ምዝገባ አለ ተብሎ የተወለደ ቤተ ልሔም ተወለደ ኦኬ ቤተ ልሔም ተወልዷል ማሻአላ ወሪ ዘሌዋውያን ምዕራፍ 12 ላይ ሰው ሲወለድ በእስራኤል ህግ ምን ማድረግ ምን ማድረግ አለባቸው የሚባል ህግ አላቸው እና ኢየሱስ ስለተወለደ አሁን ማርያም የሆነ ነገር ማድረግ አለባት እግዚአብሔር ለሙሴ እንዲህ ብሎት ነበር ለእስራኤል ልጆች እንዲህ ብለህ ነገራቸው ሴት ብታረግዝ ወንድ ልጅም ብትወልድ ሰባት ቀን ያህል የረከሰች ናት እንደ ህመሟ መርገም ወራት ትረክሳለች በስምንተኛው ቀን ልጁን ከስጋው ሸለፈት ይገረዝ አየው ወንድ ልጅ ከወለደች ያው እስከ ሰባት ቀን እርኩስ ናት በስምንተኛው ቀን ምን ይባል ልጁ ይገረዝ ተባለ ህግ አለ በብሉይ ኪዳን ከኢየሱስ በፊት የነበረ የእግዚአብሔር ህግ ኢየሱስ በቤተልሔም ተወልዷል መገረዝ አለበት ከስምንት ቀን በኋላ ማለት ነው። ከደሟም እስክትነፃ 33 ቀን ትቀመጥ ይላል። እንግዲህ ሰባት ቀን ትረክስና በስምንተኛው ቀን ልጁ ይገረዛል። ከዛ 33 ቀን ትጠብቃለች። ስምንትና 33 ያው 40 ቀን ሞላት ማለት ነው። 40 ቀን ከሞላት በኋላ የመንጻት ወራት ይባላል። ያው እንግዲህ በመንጻት ወራት በተፈጸመ ጊዜ 40 ቀን ከሞላት በኋላ ምን ይሆናል? ለወንድ ልጅ ከሆነ ለወንድ ልጅ ወይም ለሴት ልጅ የአንድ ዓመት ጠቦት በግ ማለት ነው እንግዲህ ወንድ ልጅም ሴት ልጅም ከወለደች አርባ ቀን ከቆየች በኋላ ምን ታድርጋ ይላል። የአንድ ዓመት ጠቦት ለሚቃጠል መስዋዕት፣ የእርግብ ግልገል ወይም ደግሞ አኖስ ለኃጢአት መስዋዕት ወደ መገናኛ ድንኳን ደጃፍ ወደ ካህኑ ታምጣለት ይላል። መስዋዕት ታቀርባለች። ያንድ ሴት ከወለደች እንግዲህ ለልጁም ይሆን በግና ፍ አሞራ እንትን እርግብ ነገር መስዋዕት ይቀርባል። ነገር ግን ገንዘብ ከሌላት ጠቦት ለማምጣት ገንዘብ ያልበቃት ከሆነ ይላል ሁለት የእርግብ ግልገሎች ወፎችን አምጥታ መስዋዕት አቅርብ ይላል። ማርያም ልጅ ወለደች። ስለዚህ በ40 ቀኗ ወይ በግና እርግብ መስዋዕት ማቅረብ አለባት ወይ ደግሞ ብር ከሌላት ደግሞ ሁለት የእርግብ ግልገል ማቅረብ አለባት። ኦኬ። ስምንት ቀን ሲሞለ ግረዝ ተብሏል። የሉቃስ ወንጌል ስንመለስ ምን ይላል?